ህገወጥ ንግድን ለመከላከል በሚደረገው ጥረት የማህበረሰቡ ተሳትፎ እንዲያድግ በሰሜን ጎንደር ዞን የደባርቅ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ጠየቀ። የፀጥታ መዋቅሩና ማህበረሰቡ ባደረጉት ጥረት በደባርቅ ከተማ ፈላጣይ ፍተሻ ኬላ 25 በርሚል ነዳጅ በህገወጥ መንገድ ሲዘዋወር ተይዟል። ደረጀ ደርበው ተጨማሪ ይነግረናል። ከጎንደር ወደ አዳርቃይ ከተማ በህገወጥ መንገድ ሲዘዋወር የነበረ ከ5000 ሊትር በላይ ነዳጅ በቁጥጥር ስር ውሏል። የጸጥታ መዋቅሩና ማህበረሰቡ በጋራ ባደረጉት ጥረት በህገወጥ መንገድ ሲዘዋወር የነበረ 25 በርሜል ነዳጅ በደባርቅ ከተማ ፈላጣ የፍተሻ ኬላ መያዙን የደባርቅ ከተማ አስተዳደር ፖሊስ ጽሕፈት ቤት የሰው ኃይል አስተዳደር ኃላፊ ኢንስፔክተር ስማቸው ንጉሥ ተናግረዋል። ጥቆቦች መጥየው ነበር። የተለያዩ ኮንትሮባንድ ንግዶች ወረዛ ይተላለፋሉ በሚል ነበር እንደ ተባለው እኛም ያን ነገር ግንዛቤ ወስደን አግባብ ባለው ፍተሻ መደረግ ያለባቸው ነገር ስንፈትሽ የተለያዩ ህገወጥ ማዳበሪያዎች እንደዚሁ ቤንዚል ነዳጆች፣ ሌላ ሌላ ነገሮች እንደሚሄዱ ስለምናውቅ በፈተሽንበት በሀቅማችን አሟጥ ነው ነገር ባደረግንበት ይሄንን ጥሩ ውጤት ያመጣንበት መንገድ ነው ያለ። ቤንዚሉን ብቻም ሳይሆን ወደ ስድስት ማዳበሪያ እንደዚሁ እየተመሳሰሉ እየገቡ በማዳበሪያው ላይ ሽንኩርት በማዳበሪያው ላይ ሌላ ሲሚንቶች ነው በመጫል ሲተላለፉ የነበሩበት እነዚህም ስናስገባ የቆዩንበት መንገድ ነው ያለን። በህገ ወጥ መንገድ ሲዘዋወር በጸጥታ ኃይሎች የተያዘውን ነዳጅ በከተማዋ ለሚገኙ አሽከርካሪዎች በማከፋፈል ከግማሽ ሚሊዮን ብር በላይ ገቢ መደረጉን የደባርቅ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ኃላፊ ቴዎድሮስ ውብሸት ተናግረዋል። በፖሊሶች ተይዞ ከመጣ በኋላ ውሳኔው ተወርሶ ገንዘቡ ለከተማ አስተዳደሩ ገቢ እንዲሆን ነው። እንግዲህ ይሄን አምስት ሺህ ሊትር ከባጃጅ ማህበራት ጋር በመነጋገር የባጃጅ ማህበሩ ፍትሃዊ በሆነ መንገድ ለሁሉም ባጃጆች እንዲደርስ ለማድረግ ጥረት ተደርጓል። በዚህም ከአምስት መቶ ሺህ ብር ከግማሽ ሚሊዮን ብር በላይ ለከተማ አስተዳደሩ ገቢ ማድረግ ተችሏል ማለት ነው። በህገ ወጥ መንገድ ሲዘዋወር የነበረው ነዳጅ በማሳያነት ይነሳ እንጂ በደባርቅ ከተማ ሸቀጦችን በህገወጥ መንገድ በማዘዋወርና ሰው ሰራሽ ጥረት በመፍጠር ያልተገባ ጥቅም ለማግኘት የሚሞክሩ ነጋዴዎች መኖራቸውን የገለጹት አቶ ቴዎድሮስ ህገወጥ ድርጊቱ ድርጊቱን ለመቆጣጠር ህገወጥ ንግድ መከላከል ግብረ ሀይል በማቋቋም የተለያዩ ስራዎች ሲሰሩ መቆየታቸውን አስታውሰዋል። መከላከል ግብረ ሀይል በተደጋጋሚ ጊዜ እየተገናኘ የሚኖሩ ህገወጥ ንግዶችን ለመከላከል በከፍተኛ በሆነ መንገድ እየሰራ ይገኛል። ከአሁን በፊትም እንግዲህ ወደ 460 የሚሆኑ የቀንድ ከብቶችን ቅጣት በማድረግ 518 ሺህ ብር ገቢ አድርጓል ያለውን ህገወጥ የንግድ እንቅስቃሴ ለመቅረፍ ከፍተኛ የሆነ ስራ እየሰራ ያለ ኮሚቴ ነው ማለት ይቻላል አሽከርካሪዎችም በህገወጥ መንገድ የተያዘው ነዳጅ በታክሲ ማህበራት በኩል በፍትሐዊ መንገድ ለተጠቃሚዎች መከፋፈሉን ገልጸዋል ከጎንደር ወደ አድርቃይ ሲሄድ የነበረ ህገወጥ ቤንዚል በህብረተሰቡና በፖሊስ ተይዞ ለሁለት ማህበራት እንዲሰራጭ ተደርጎልናል። ጊዜያዊ የሆነ መፍትሄ የሰጠን መሆኑን ለሁለቱ ባጃጅ ማህበር አሽከርካሪዎች ያከፋፈልነው መሆኑን ነው መግለጽ እንፈልጋለን። ለሶስት መቶ አስራ አምስቱ ባጃጅ ማህበር ለባጃጅ አባላት ፌር በሆነ በመቶ ሁለት እርከ 50 በሚለው አከፋፍለናል። በቀጣይም ከማህበረሰቡ ጋር በመሆን በህገወጥ መንገድ የሚዘዋወሩና እጥረትን ለመፍጠር የሚደረጉ እንቅስቃሴዎችን ለመቆጣጠር እንደሚሰራ ተጠቁሟል።